በውጭ ሀገራት የሚኖሩ ኢትዮጵያን ከሀገራቸው ሊያገኟቸው የሚገባቸውን ግልጋሎቶች ያገኙ ዘንድ እንደዜጋም በሀገራቸው ልማት እንዲሳተፉ በውጭ ጉዳይ ሚኒስቴር ስር በዲፓርትመንት ደረጃ ሲሰጥ የነበረው ግልጋሎት የኢትዮጵያ ዲያስፖራ ኤጀንሲ በሚል በአዲስ መልክ ተቋቁሟል። ኤጀንሲው ለመጀመሪያ ጊዜ በመካከለኛው ምስራቅ ሀገራት ከሚገኙ ኢትዮጵያውያን ጋር በጋራ ሊሰራ በሚችልባቸው ጉዳዮች ዙሪያ ውይይት አካሂዷል። የውይይቱ ተሳታፊዎች ሁሉንም በውጭ ሀገራት የሚኖሩ ኢትዮጵያውያን በተመሳሳይ መልኩ ሊያስተናግድ የሚችል ወጥ አሰራር በሀገር ውስጥ ሆነ በሚኖሩባቸው አካባቢዎች ሊዘረጉ እንደሚገባ አንስተዋል። ከዲያስፖራው ከዘጠና በመቶ በላይ ሴቶች በሚገኙባቸው እንደ ዱባይ እና አቡዳቢ ባሉ ከተሞች ሴቶችን ታሳቢ ያደረጉ ስራዎች ሊሰሩ ይገባልን ብለዋል። ተቆርቋሪ የሌለው ተከራካሪ የሌለው ዜጋ ኢትዮጵያዊ ብቻ ነው። ሌላው ዜጋ በጣም ነው የሚከበረው፣ በጣም ነው የሚፈራው። ይሄ ነገር የሆነው ያው ካለው ከፖሊሲው ማለት ይቻላል ወይ ደግሞ ከህጉ ማለት ይቻላል። ስለዚህ ይሄን ለመቅረፍ ወይ ደግሞ ይሄን ችግር ለመፍታት ትልቁ ትልቁ ሚና ብዬ የማስበው እኔ ማህበራቶች ናቸው። ዘጠና አምስት ፐርሰንት ሴቶች ናቸው እዚህ ያለ ነው በሴቶች ላይ የሴቶች ማህበራትን ወይ ደግሞ እዚህ ሀገር ያለን ሴቶች እንዴት ታበረታቱናላችሁ የሚለው የተለያየ ሃይማኖት አለን ግን አንድ ሀገር አለን። የተለያየ ቋንቋ እናገር አለን ግን አንድ ሀገር አለን። የተለያየ ትምህርት ደረጃ አለን ግን አንድ ሀገር አለን እና ሁላችንም ከተለያየ ሀገር ስንሄድ ኢትዮጵያ በለን ነው የምንሄደው። ስለዚህ ሀገርን መስራት ኢትዮጵያን መስራት ሁል ጊዜ ትልቅ የቤት ስራ ነው ለሁላችንም። ለተነሱ ጥያቄዎች ማብራሪያ የሰጡት የኤጀንሲው ዋና ዳይሬክተር ወይዘሮ ሰላማዊት ዳይት ኢትዮጵያን በዘር በሃይማኖትና በፖለቲካ ልዩነት ሳይከፋፈሉ እርስ በርስ እንዲደጋገፉ ጥሪ አቅርበዋል። በዘር፣ በሃይማኖት፣ በፖለቲካ አስተሳሰብ አንለይም። ኢትዮጵያዊ ኢትዮጵያዊ ነው። ሚስዮን ላይ የሚስተናገድበት መንገድም አንድ ነው። ኢትዮጵያዊ ዲያስፖራ መሆኑ፣ ኢትዮጵያም ስትመጡ ኤጀንሲው የሚያስተናግዳችሁ ከአረብ ስለመጣችሁ ከአሜሪካ ስለመጣችሁ አይደለም። ኢትዮጵያዊ ስለሆናችሁ እና በውጭ የምትኖሩ ዜጎቻችን ስለሆናችሁ ብቻ ነው የሚሆነው ማለት ነው። የኢትዮጵያ ዲያስፖራ ኤጀንሲ በዚህ ከሚገኙ የዲያስፖራ ማህበረሰብ አባላት ጋር ካደረገው ውይይት ባሻገር በዱባይ ማረሚያ ቤት ከሚገኙ አርባ አራት ኢትዮጵያውያን ጋርም ውይይት አድርጓል። እነዚህ ኢትዮጵያውያን ወደ ማረሚያ ቤቶች ውስጥ የገቡባቸው ምክንያቶች በተለይም ከቪዛና ከህጋዊ ሰነድ ጋር መሆኑን አንስተዋል። ይህም መንግስት እንዲያመቻችላቸው ጠይቋል። በተለይም ወደ ሀገር ውስጥ የሚገቡባቸውን መንገዶች ህጋዊ አስመስለው የሚሰሩ ደላሎች ላይም ሀገር ቤት ቁጥጥር እንዲደረግ ነው ጥሪ ያቀረቡት። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መቅደስ ጥላሁን የተባበሩት አረብ ኤሚሬትስ ዱባይ